ያው ከረጅም ጊዜ በኋላ ጎል ማስቆጠሬ ለእኔ በጣም ደስታ ነው። ምክንያቱም ከሁለት ዓመት በላይ ነው ጌም ካረብ እና ለቀጣይም ጊዜ ይሄ መነሳሻ ነው የሚሆነኝ። እና ይሄ ጨዋታ ለእኛ አሪፍ ነበር፣ ውጤቱ በጣም ያስፈልገን ነበር። በመጀመሪያ ኮች ማመስገን ፈልጋለሁ። ከረጅም ጊዜ በኋላ ናሽናል ቲም ላይ ተመልሻለሁ። ድሉንም ሰጡኛል። በዚህ አጋጣሚ ማመስገን ፈልጋለሁ። ሶስኮል ማቶቻ ነው። ያው ከዚህ በኋላ ያለኝን ነገር ያው ከዚህ በፊት የነበረኝን ነገር ለማሳደግ ነው ያን ነገር የተሻለ ያው ከጓደኞች ጋር ሆኜ ለተገኘው አጋጣሚ የተሻለ ውጤት ማምጣት የምናስበው ለሻለ ሳካል ያ እኔ ትችቶቹ አግባባለው መልኩ ቢሆኑ አሪፍ ነበር። አንዳንድ ትችቶችም የምንቀበላቸው አለን፣ ማንቀበላቸውን ትችቶች አሉና። አግባብ ባለው ትችቶች ውጤት ከሌለ መተቸት ያለ ነገር ና ይህን ነገር ሚዲያዎችም ህብረተሰቡ ሊረዳ እንደ ማንኛውም ሰው መተቸት አለብን። ግን አጉል የሆነ ትችቶች ቢቀሩ እግር ኳሳችንም ይብን ለሌላውም፣ ለቤተሰቦቻችንም ትንሽ ከባድ ነው። መጀመሪያ አመሰግናለሁ። የሰራሁበት ጨዋታ ነው። ጨዋታው በጣም ጥሩ ጨዋታ ነበረ። ሁላችንም ያለንን ለመስጠት ከባለፈው ሽንፈት ተምረን ጥሩ አገር ጥሩ ትና ነገር ለማሸነፍ መክት ነው። በዚህም ኢትዮጵያን ያለ ባንክ ሰው ሰላም ጤና ይስጥልኝ። እንደምን አላችሁ ውዴ ልግዳ ቤተሰቦች በያላችሁበት ሰላማችሁ ይብዛ። አዲስ ከሆናችሁ ሰብስክራይብ እና ሼር በማድረግ ቤተሰብ እንድትሆኑ እየጋበዝ ኮኝ በአለም ዋንጫ ማጣሪያ እየተሳተፈ ሚገኘው የኢትዮጵያ ብሔራዊ ቡድን የጅቡቲ አቻውን በሰፊ የጎል ልዩነት በትላንትናው ዕለት ማሸነፍ ችሏል። ማለት ነው እንግዲህ መጋቢት 15 ቀን 2017 አልጂዳድ ስቴዲየም ወረኮ ከጅቡቲ ጋር ስድስተኛ ጨዋታውን እያደረገው የኢትዮጵያ ብሔራዊ ቡድን ስድስት ለአንድ በሆነ ውጤት ማሸነፍ ችሏል ማለት ነው። እንግዲህ ከረጅም ጊዜ በኋላ ወደ ሜዳ የተመለሰው የሱፐር ዩናይትዱ አጥቂ አቡበከር ናስር ሶስት ግቦችን በማስቆጠር ሃትሪክ መስራት ችሏል ማለት ነው። እንግዲህ በሰላሳ አራተኛው በሰላሳ ስምንተኛው እና በአምሳ ስምንተኛው ደቂቃ እንግዲህ ሶስት ጎሎችን በማስቆጠር ለሀገሩ በዓለም ዋንጫ ማጣሪያ ሃትሪክ መስራት ችሏል ማለት ነው አቡበከር ናስር እንግዲህ። አቡበከር ናስር በደቡብ አፍሪካ ሰንዳውስ በነበረበት ሰዓት ጉዳት አስተናግሎ ረጅም ጊዜ ከክለቡም እንዲሁም ደግሞ ከብሔራዊ ቡድኑም እርቆ እንደነበረ ይታወቃል። ከዛም በመመለስ እንግዲህ ለብሔራዊ ቡድን በአሰልጣኝ መሳይ ተፈሪ ጥሪ ተደርጎለት ወደ ብሔራዊ ቡድኑ ተመልሶ ከጅቡቲ ጋር በነበረው በትላንቱ ጨዋታ ሃትሪክም መስራት የቻለበትን ውጤት ማስመዝገብ ችሏል ማለት ነው። እንግዲህ በሞሮኮ ራባት በተደረገው ጨዋታ እንግዲህ ሌላው ደግሞ የመቻሉ አጥቂ በረከት ደስታ በተመሳሳይ ሃትሪክ የሰራበትን ምሽት ነው በትላንትናው ዕለት ማሳለፍ የቻለው። እንግዲህ በረከት ደስታ በ18ኛው በ52 በስልሳ ዘጠነኛው ደቂቃ ነው እንግዲህ ጎሎችን በማስቆጠር ለራሱም እንዲሁም ደግሞ ለሀገሩም ሃትሪክ መስራት የቻለው ማለት ነው። እንግዲህ የኢትዮጵያ ብሔራዊ ቡድን ከግብፅ ጋር ከነበረው ጨዋታ እንግዲህ ከስህተቱ ታርሞ ማለት ይቻላል በትላንት ነው ጨዋታ ጥሩ እንቅስቃሴ በማድረግ ስድስት ለአንድ በሆነ ውጤት የ ጅቡቲን ብሔራዊ ቡድን ማሸነፍ የቻሉበትን ውጤት ማስመዝገብ ችሏል ማለት ነው። እንግዲህ ከዚህ ቀደም ጅቡቲ የዓለም ዋንጫ ማጣሪያ ብቻ ለሁለተኛ ጊዜ ስድስት ግብ ተቆጥሮባት የተሸነፈች ሲሆን በምሽቱም እንግዲህ ብቸኛውን ግብ ሳሙኤል አኪንኪኑ ኪኑ እንግዲህ ለጅቡቲ ማስገኘት የቻለበትን አንድ ጎል ማስቆጠር ችሏል ማለት ነው። ሌላው እንግዲህ በ2026 ላይ ለሚደረገው የዓለም ዋንጫ ለመሳተፍ የማጣሪያ ጨዋታውን እያደረገ የሚገኙ ብሔራዊ ቡድናችን በምድቡ ለመጀመሪያ ጊዜ ማሸነፍ የቻለበትን ውጤት ነው ትናንትና ማስመዝገብ የቻለው። ከዛ በፊት የነበሩ ሶስት ነጥቦች አቻቻ በማጠናቀቅ ነበር ማግኘት የቻለው። ትናንትና ግን ጅቡቲን በማሸነፍ የመጀመሪያውን የአሸናፊነት መንፈስ በመላፈስ ትላንትና በማሸነፋቸው የመጀመሪያውን ሶስት ነጥብ ማሳካት ችሏል ማለት ነው። ይህንም ተከትሎ ነጥባቸውንም ስድስት ማድረስ የቻሉበትን ሁኔታ መፍጠር ችለዋል በትላንትና ሁለት ማለት ነው። ሌላው ምድብ እንግዲህ ምድብ አንድ ላይ ያሉት ዋልያዎቹ በስድስት ነጥብ አራተኛ ደረጃ ላይም ነው መቀመጥ የቻሉበትን ውጤት በትላንትና ሁለት ማስመዝገብ የቻሉት ማለት ነው። በፊፋ ሀገራት ደረጃ ሰንጠረዥ 109ኛ ላይ የምትገኘው ጅቡቲ እንግዲህ በአንድ ነጥብ የምድቡ ግርጌ ላይ መቀመጥ ችላለች። ማለት ነው እንግዲህ ሁለቱ ሀገሮች በተገናኙበት 18 ጨዋታዎች ኢትዮጵያ ብሔራዊ ቡድን ለ16ኛ ጊዜ ስታሸንፍ ጅቡቲ አንዱንም ማሸነፍ አልቻለችም ማለት ነው። እንግዲህ ትናንትና ምሽት ስድስት ሰዓት ላይ የተደረገው ጨዋታ በኢትዮጵያ ብሔራዊ ቡድን ስድስት ለአንድ አሸናፊነት ተጠናቋል ማለት ነው። ከጨዋታው መጠናቀቅ በኋላም አስተያየት የሰጡት በተለይም ሃትሪክ መስራት የቻሉት የመቻል አጥቂ በረከት ደስታና የሱፐር ዩናይትዱ ተጫዋች አቡበከር ናስር እንግዲህ ይህን ጨዋታ ማሸነፋችን ቀጣይ ለምናደርጋቸው ፍልሚያዎችም እንደ መነቃቃት ሞራል ለመስጠት ከፍተኛ የሆነ የስነ ልቦና መሻሻልን ሊያመጡልናል ሲሉም ተደምጠዋል። ማለት ነው ሌላው ከሱ ጋር ያነሱት ጉዳይ ደግሞ በተለይም ባለፈው ከግብጽ ጋር በነበረው ጨዋታችን ፈት ካስተናገድን በኋላ እኛ ላይ እየደረሱ ያሉ ትችቶች አግባብ አይደሉም፣ ሲሉም እንግዲህ ተጫዋቾቹ ተደምጠዋል ማለት ነው። በተለይም እንግዲህ ጨዋታው ላይ አግባብ የሆኑ ትችቶች እንኳ ቢደርሱብን ምን ችግር የለው፣ ምክንያቱም የእኛም ስህተት ስለነበሩ። ነገር ግን አግባብ ያልሆኑ ትችቶች ግን ሊደርሱብን አይገቡም፣ ሲሉም እንግዲህ ሁለቱም ተጫዋቾች ከጨዋታው በኋላ በሰጡት አስተያየት መግለጽ ችለዋል ማለት ነው። ከተጫዋቾቹም እንደተረዳነው ከሆነ እንግዲህ በአንዳንድ የስፖርት ቤተሰቦች እየደረሱባቸው የነበሩ አግባብ ያልሆኑ ትችቶች ሊቆሙ ይገባል ማለት ፈልጋሉ። ምክንያቱም ብሔራዊ ቡድናችን እንግዲህ ተሰደው ከሀገር ውጭ ነው ማንም ደጋፊ በሌለበት እየተጫወተ የሚገኘው። ስለዚህ ብሔራዊ ቡድናችን ወደ ሀገር ቤት ተመልሶ በሜዳውና በደጋፊው ቤት እንዲጫወት ሁሉም የራሱን ጥረት እንዲያደርግ መልዕክቴን ማስተላለፍ ፈልጋለሁ።